የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከወልቃይት ጠገዴ የሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ተወያይተዋል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም ተገኝተዋል። የውይይቱ ተሳታፊዎች የወልቃይት ጠገዴ ህዝብ በህወሓት አገዛዝ ዘመን በርካታ ግፍና በደል ተፈጽሞበታልም ብለዋል። ለዚህ ደግሞ በማይካድራ ህዝብ ላይ የተፈጸመው ጭፍጭፋ የቅርብ ጊዜ ትውስታ መሆኑን አንስተዋል። ይሄ ግፍ የተፈጸመው አማራ ናችሁ ተብለን ያሉት ተሳታፊዎቹ ነጻነታችን ከተጎናጸፍንበት ጊዜ ጀምሮ ሰላማችንን ማረጋገጥ ችለናልም ብለዋል። ይሁን እንጂ የማንነት ጥያቄያችን እስካሁን ህጋዊና ሀገራዊ እውቅና ለማግኘቱ ተገቢ አይደለም ነው ያሉት። ከዚህ ባለፈም በደም የተገኘውን ነጻነት በኃይል ለመንጠቅ የሚደረግን እንቅስቃሴ የማይቀበሉት መሆኑንም ተሳታፊዎቹ ተናግረዋል። የአማራ ክልል ርእሰ መስተዳድር አረጋ ከበደ የወልቃይት ጠገዴ ህዝብ ለበርካታ ዘመናት ግፍና በደሎች ደርሰውበታል ብለዋል። ይህንን በደልም የሰው ልጅ ሁሉ ይረዳዋል ነው ያሉት። በዚህ ምክንያት የሚነሳውን የወሰንና የማንነት ጥያቄ ጉዳይ በብርታትና በጉልበት ለመፍታት ማሰብ ተገቢ አለመሆኑንም አንስተዋል። በየትኛውም ወገን በኩል ጉዳዩን ዘላቂ ሰላም በሚያመጣና ሕጋዊ ቅቡልነት ባለው መንገድ መፍታት እንደሚገባም አንስተዋል። ጉዳዩን ከመሰረቱ መፍታት የሚቻለው ከጉልበት ይልቅ ሰላማዊ አማራጭን በመጠቀም መሆኑንም ገልጿል። የአማራ ክልል ሕዝብና መንግስት በጉልበት የሚመጣበት ኃይል እስካልመጣ ድረስ ሰላማዊ አማራጭን እንደሚጠቀምም አስገንዝበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለንም ብለዋል። ሰው ከመሬት በላይ ከፍ ብሎ መታየት አለበት ያሉት አቶ ጌታቸው የወልቃይትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባም አንስተዋል። የትግራይ ህዝብ አጀንዳ የሰላም አጀንዳ መሆኑንም ተናግረዋል። የህወሓት መሪዎችና የትግራይ ህዝብ ፍጹም የተለያዩ አካላት መሆናቸውንም ተናግረዋል። ሰላምን ለመፍጠርም ሁለቱን አካላት ለየብቻ መመልከት ጠቃሚ መሆኑንም ገልጸዋል። የማንነት ጥያቄ መኖሩን እናምናለን፣ ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበት ነው ያሉት። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምፅ መስማት ይገባልም ብለዋል። የወልቃይት ጠገዴ የሴቲቱ መራዞን ምክትል አስተዳዳሪና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በሰላማዊ የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም ነው ያሉት። የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት እንደሚገባም አሳስበዋል። ጥያቄው ህጋዊና ሀገራዊ መልስ እያሸዋልም ሲሉ ጠይቀዋል። የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው ያሉት ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባም ጠቁመዋል። የወልቃይት ጠገዴ የሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው የህወሀት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው ሲሉም ገልጸዋል። የህወሀት አካሄድ ማንንም አይጠቅምም ያሉት አቶ አሸተ የወልቃይት ጠገዴ ህዝብ የማንነትና ወሰን ጥያቄን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆናቸውን ገልጸዋል። ከሰላም እንጂ ከጦርነት አትራፊ የሚሆን ባለመኖሩ ለሀገርና ለህዝብ የሚበጀውን ሰላማዊ አማራጭ መከተል ተገቢ ነው ብለን እናምናለን ሲሉ አቶ አሸተ ደምለው ገልጸዋል።